ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት እንዴት አስቸኳይ ፓስፖርትን መደበኛ ፓስፖርትን ቀጠሮ እንዴት እናስይዛለን የሚለውን ለማሳየት ነው። በጣም አሪፍ ቪዲዮ ነው፣ ሙሉን ተከታተሉት። ስቴፕ ባይ ስቴፕ ሁሉንም ነገር በግልጽ አሳያችኋለሁ። ምንም አይነት ውስብስብ ነገር የለውም። ተከታተሉ ሰብስክራይብ በማድረግ ቪዲዮውን ጀምሩት። በስልካችሁ የምትሙሉ ሰዎች ወደ ስልካችሁ ክሮም ላይ በመሄድ ወደ ዴስክቶፕ ሳይት ትቀይሩታላችሁ። እዚህ ጋር የምታዩት ሶስት ነጥብ በመንካት ወደ ዴስክቶፕ ሳይት እናደርገዋለን። እኔ እንደሚታየኝ አይነት እይታ እንዲታያችሁ ማለት ነው። እሺ ወደ ጉግል እንሄዳለን። ወደ ስልካችሁን ጉግል እንሄዳለን። ኢትዮጵያን ፓስፖርት ኦንላይን ብለን ሰርች እናደርጋለን ማለት ነው። በመቀጠል እዚህ ጋር የምታዩትን የመጀመሪያ ላይ የምትመጣዋን አንድ ጊዜ ክሊክ እናደርጋታለን። አፕላይ ፎር ኢትዮጵያን ፓስፖርት ኦንላይን የምትለዋን አንድ ጊዜ ክሊክ እናደርጋታለን ማለት ነው። እሺ እዚህ ጋር ከሚመጥሉን አማራጮች ምን ምን ናቸው? አስቸኳይ ፓስፖርት ለማውጣት ፓስፖርት ቀጠሮ ለመያዝ ሪኳየርመንት የሚል አለ። ፓስፖርት ስታተሳችንን መሙላት አለመሙላታችን ቼክ የምናደርግበት አማራጭ ነው ያለው። እኛ ዛሬ የምናየው ምንድን ነው አዲስ ፓስፖርት እንዴት እናወጣለን የሚለውን ስለሆነ ፓስፖርት አፖይንትመንት የምትለዋ ላይ እንገባና እዚች ጋር መስማማት ይኖርብናል። ተስማምተን ከአንድ ጊዜ ክሊክ እናደርጋታለን ማለት ነው። በመቀጠል ምንድን ነው ይመጣለን እዚህ ጋር አማራጮች አሉ አዲስ ፓስፖርት ለማውጣት ነው ለእድሳት ነው ወይ ደግሞ የጠፋብን ነው አማራጮች አሉ ከእነሱ ውስጥ እኛ ዛሬ የምናየው ምንድን ነው አዲስ ፓስፖርት እንዴት ይወጣል ነው ስቴፖቹ ብዙ ጊዜ ተመሳሳይ ናቸው ለሁሉም ይሆናቸዋል እሺ እዚህ ጋር የምናያቸው ምንድን ነው እነዚህ አምስት ስቴፖች ግዴታ ማለፍ አለባቸው እየሞላን በምንመጣ ሰዓት እነዚህን ራይት ራይት እያደረገልን ነው የሚመጣው ስለዚህ ግዴታ አምስት ስቴፖች እነዚህን እስከ ፔመንት ጨምሮ ማለፍ ይኖርብናል ማለት ነው እነዚህ እናያለን በመቀጠል ሳይት ሰሌክሽን የሚለውን ምንድን ነው የምንቀበልበትን አካባቢ ነው ያለንበትን የምንቀበልበትን አካባቢ እኔ አዲስ አበባ ስለሆንኩኝ አዲስ አበባ ብዬ ሞሏለሁ እናንተ ባላችሁበት አካባቢ መሙላት ትችላላችሁ እዚህ ጋር ሲቲውን እንሞላለን የምንቀበልበትን እያንዳንዱን ዴሊቨሪ ሳይቱን እንሞላለን ማለት አዲስ አበባ ስለሆንኩኝ ሜይን ፖስታ ቤት ነው የሚመቸኝ እዚ ጄ እቀበላለሁ ቀጣይ ምንድን ነው ዴት ኤንድ ታይም ወደሚለው ነው የሚወስደን እኛ ለፓስፖርታችን ቀጠሮ የሚሰጥበትን ቀን ማለት ነው እዚህ ጋር ያለውን አሁን ጁላይ ሀያ አምስት ነው የሚለው ቀን ጠዋት ወይም ከሰዓት ይመቻቸዋል ይላል። ጠዋት እለዋለው፣ ኔክስት እለዋለው ማለት ነው። እሺ እዚህ ጋር ምንድን ነው ወደ ፐርሰናል ኢንፎርሜሽን ነው የሚወስደን በመሙላት የፈለግነውን ትክክለኛ ስማችንን እስከ አያታችን በአማርኛና በእንግሊዝኛ የምንጽፍበት ሳይት ነው። እዚህ ጋር መሳሳት የሌለብን ነገር ምንድን ነው ያንዳንዷን ስፔሊንግ በስነ ስርዓት መጻፍ ይኖርብናል ማለት ነው። ልክ መታወቂያችን ላይ ወይ ደግሞ ለት ካርዳችን ላይ ያለውን ተመሳሳይ እንጽፋለን ማለት ነው። እዚህ ጋር ስልክ ቁጥራችንን ያው ዜሮ ዘጠኝ ብለን ነው የምንሞላው የምንፈልገውን። እኔ አሁን እያሳያችሁ ያለሁት እየሞላው ትክክለኛ እየሞላውን እያሳያችሁ ያለሁትኝ ማለት ነው። ስለዚህ እኔ የምሞላውን እያንዳንዱ ስቴፕ ባይ ስቴፕ ትከተሉኛላችሁ። እዚህ ጋር ምንድን ነው በርስ ፕሌስ የምትለዋን የተወለዳችሁበትን ልደት ካርዳችሁ ላይ የሚያሳየውን ትክክለኛውን ትሞላላችሁ ማለት ነው። እኔ አዲስ አበባ ስለሆነ አዲስ አበባ ብዬ እሞላለሁኝ። ናሽናሊቲ የምትለዋን አማራጭ ራሱ አውቶማቲክ ኢትዮጵያ መሆኔን ስላወቀ ኢትዮጵያ ብሎ ሞልቶልኛል ማለት ነው። እንደምትባት እዚ ጋር በርዝ ዴታችንን የምንሞላው እንዴት ነው? በግሪጎሪያን ካላንደር ነው ማለትም በውጭዎች ነው የምንሞላው። ወደ ውጭዎች እኛ የተወለድንበትን መቀየር ይኖርብናል። ከቀየርንም በኋላ እያንዳንዷን እንሞላለን ማለት ነው በስነ ስርዓት። እዚህ ጋር እንደምታዩት ምንድን ነው እነዚህ ከላይ ስታር ስታር በቀይ ኮኮብ ኮኮብ ያለባቸው ግዴታ መሙላት ያለባቸው ናቸው። ስታር የሌለባቸው ኦፕሽናል ናቸው። ብትሞላቸውም ባትሞላቸውም ችግር የለውም። ስለዚህ ስታር ስታር ያለበትን ነው መሙላት የሚኖርብን ማለት ነው። እነዚህ አይ ከለር የሚለውን እናልፈዋለን ማለት ነው። እዚህ ጋር ጾታ ይለናል። ወንድ ኮንን ወንድ፣ ሴት ኮንን ሴት ብለን እንሞላለን። እዚህ ጋር ሜሪታል ስታትስ የሚለው ምንድን ነው? ማግባታችንን ነው፣ ካላገባን፣ የተፋታን ከሆንን ያግብተን ከሆነ እንመርጥለታለን ማለት ነው። በበቀጣይ ኔክስት እንለዋለን እዚህ ጋር ኔክስት በምንልበት ሰዓት ወደ ቀጣይ ወደ የትኛው ሴቲንግ ነው የሚወስደን? ፐርሰናል ዲቴይላችንን ዲቴይል አምስት ኢንፎርሜሽን ያለው ፐርሰናል ኢንፎርሜሽን ላይ አምስቱን ስቴጅ ማለፍ አለብን። ይሄ የተወለድንበትን ሪጅን ያለን የምንኖርበትን ከዚያ አካባቢውን ነው ወደሞላው ከተማውን እንሞላለን ማለት ነው። መቀጠል ኔክስት እንለዋለን። እንዳልኳችሁ ስታር ስታር ያለባቸውን ነው የሙላት ግዴታ ያለብን። ባንሞላው የተመረጠ ነው። ሌላውን ባንነካከው የተመረጠ ነው። እዚህ ጋር ፓስፖርት ኢንፎርሜሽን የሚለው ምንድን ነው? ምን አይነት ገጽ ትፈልጋላችሁ? 64 ፔጅ እና 32 ፔጅ የሚለውን ነው። እኛ 32 ፔጅ ነው የምንፈልገው። ዋጋው ይለያያል። ስለዚህ 32 ፔጅ ነው ብዙ ጊዜ ሪኮመንድ የሚደረገው፣ 32 ፔጅ ትሉታላችሁ። በቀጣይ ኔክስትም ስንለው ወዴት ነው? ወደ አታችመንት ፋይላችንን አስገቡልኝ ነው የሚለው። የመታወቂያ ካርዳችንና የበርዝ የልደት ሰርተፍኬታችንን ማለት ነው። እዚህ ጋር እንደምታዩት ብሮንዝ እንለውና በስም ካለንበት ከስልካችንም ከሆነ ከላፕቶፓችንም ከሆነ በስም ሪኔ ማደርገን በስነ ስርዓት ካስገባን በኋላ እሱ መሆን እርግጠኛ ሆነን እናስገባለታለን። አፕሎድ ካደረግ ነው በቀጣይ ወዴት ያልፍልናል? አምስቱን ስቴፕ ስላለፍን ወደ ሳመራይዝ ነው። ምንድን ነው ይሄም የሚሆነው፣ በትክክል የሞላ ነውን አረጋግጡልኝ። ይሄ ነው ወይ የሞላችሁት ነው። እያንዳንዳችን ስማችን፣ ስፔሊንጋችንን፣ ስልክ ቁጥራችንን የሞላ ነውን? እዚህ ጋር ነው ቼክ የምናደርገው። ትክክለኛና እኛ እንደፈለግነው ከሆነ ያለው እዚች ጋር የምንስማማት ኮንፊርም አፕሊኬሽን ዲቴል የምትላለች፣ እሷን አንድ ጊዜ ክሊክ በማድረግ ኔክስት እንለዋለን ማለት ነው። እዚህ ጋር ወደ የተወሰደን ወደ ክፍያ አማራጭ ነው። በየትኛው ክፍያ አማራጭ ነው የምትከፍሉት? አለን በሲቢ ብር አለ፣ በኢትዮጵያ ንግድ ባንክ አለ፣ በቴሌ ብር አለ። የቴሌ ብር በጣም ምቹ ስለሆነ ቀላል ስለሆነ እሱን ሪኮመንድ አድርጋችኋለሁ። በቴሌብር እየከፈልኩኝም አሳያችኋለሁ ማለት ነው። ስለዚህ እዚህ ጋር ቴሌብር የምትለዋን አማራጭ አንድ ጊዜ ክሊክ እናደርግና ኦኬ እንለዋለን። እሺ አስገብቶልናል። እዚህ ጋር እንደምታዩት፣ እዚህ ጋር ወሳኛ የሞላንበት ወሳኛ ነጥብ ያለችው እዚህ ጋር ነው። ምን ምን አለ እዚህ ጋር እንደምታዩት፣ አፕሊኬሽን ነምበር አለ። ይሄ ማለት የኛ የፓስፖርት ቁጥራችን ማለት ነው። ፓስፖርት ስታተሳችንን ቼክ የምናደርግበት አፕሊኬሽን ነምበር የምትላለች እዚህ ጋር እሷን አንድ ጊዜ መዝግባችሁ ትይዛላችሁ። እሷንና እዚህ ጋር ኦርደር ኮድ ምትላለች፣ እሷ ደግሞ ምንድነው ክፍያ የምንፈጽምባት ኮድ ነች ማለት ነው። ቴሌብሬደን እንዴት እንደሚከፈል አሳያቸዋለሁኝ። እዚህ ጋር ሁለቱንም ግን አፕሊኬሽን ነምበር የምትለዋንና ኦርደር ኮድ የምትለዋን መዝግባችሁ ትይዛላችሁ ማለት ነው። ወይም ስክሪፕት ታደርጉታላችሁ ወይም መዝግባችሁ በስክሪፕቶ ትይዙታላችሁ ግዴታ ስለሚያስፈልገን ማለት ነው። ኮፒ ፔስትም ማድረግ ትችላላችሁ። ያው ግዴታ ስፔሊንግ ከተሳሳትንም ስለሚያስቸግረን ራሱ ስፔሊንግ ካፒታል ምስቦልም ከሆነ ተመሳሳይ እሱን ነው መያዝ ያለብን። እሺ አሁን ወደ ስልካችን እንሄዳለን ማለት ነው። ምንድን ነው የምናደርገው? ወደ ስልካችን ወደ ቴሌብር ስላዘዝነው ነው በደደ ቴሌብራችን እንገባለን። በስልካችን ቴሌብር ላይ እንገባለን ማለት ነው። እዚህ ጋር ፓስወርዳችንን ሞልተን ኔክስት እንለዋለን። እዚህ ጋር ምን ፔመንት የምትል አማራጭ አለ። ፔመንት የምትሏን ከታች አንድ ጊዜ እነካታለን። እዚህ እንደምታዩት ታክስ ኤንድ ገቨርንመንት ሰርቪስ የምትላለች እሷን አንድ ጊዜ ክሊክ እናደርጋታለን ማለት ነው። በመቀጠል ምን ይመጣለን? እዚህ ጋር ኢሚግሬሽን ሰርቪስ ው ከላይ እንደምታዩት ምልክት አድርጌላችኋለሁ። ኢሚግሬሽን ሰርቪስ የምትላለች እሷን አንድ ጊዜ ክሊክ እናደርጋታለን። በመቀጠል ራሱ ወደ ኢሚግሬሽን ሰርቪስ አስገብቶናል አንድ ጊዜ እንነኳለን እዚህ ጋር ምንድን ነው እቺ ኦርደር ኮድ የምትሏትን ኢፒ 71 ው እዚህ ጋር እንደምታዩአት ከታች እሷን እንጽፋታለን ማለት ነው ስለዚህ ኔክስት የምንለው ሰዓት ምንድን ነው የክፍያውን አማራጫው እዚህ ጋር ከስተመር ኔም አለ እዚህ ጋር ስማችንንም አምጥቶታል ምንከፍለው አምስት ሺህ ብር ክፍያ ያለባችሁ ይላል እዚህ ጋር ተስማምተናል የምንለውን ኔክስት ስንለው የቴሌብራችንን ፓስወርድ ሙላ ይለናል ከሞላም በኋላ ቀጥታ ያስገባናል ማለት ይከፍልልናል ከዛን ወዴት እንሄዳለን? እዚህ ጋር ፓስፖርት ስታተስ የምትላለች ቅድም እዛ ጋር ጻፏት አፕሊኬሽን ነንበር ያልኳችሁን እሷን እዚህ ጋር በመጻፍ ኔክስት እንለዋለን። ምንድን ነው እዚህ ጋር የሚጠቅመን ምንድን ነው ትክክለኛ መሙላታችንን የሚያስመር ለማረጋገጥ ነው። የቀጠሮ ወረቀቷን ፕሪንት ለማድረግ የሚረዳን በእሱ ስለሆነ እሱ ግዴታ መያዝ አለበት። አሁን ሙሉ ለሙሉ ሞልተን ጨርሰናል ማለት ነው። በቀጠሮ ቀናችን ወደ ኢሚግሬሽን ሰርቪስ ሄዶ አሻራ መስጠት ነው የሚጠበቅብን። ስላዳመጣችሁን ያመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናል ቤተሰብ እንድትሆኑ ጋብዛችኋለሁ። አመሰግናለሁ።